በጆሮ ተምዘግዝጎ የገባውን ያበበን ቃላት ማመን አቃተው። እንደ መደንገጥ ብሎ ምን አልከኝ? በማለት ጠየቀው። በበም የማሞን መደናገጥ ስለተገናዘበ በማባበል አይነት አለና ይዞ ታሸንፋለ። ያልቻልኩም የእግሬ ወለምታም በጣም ተሰምቶኛል። ለም የማላውቀው ስሜት እየተሰማኝ ነው። ሰላም ሰላም! እንኳን ወደ ካስ ሚዲያ ቻናል በደህና መጡ። በዛሬው ዕለት የታዋቂውን አበበ ቢቂላን የህይወት ታሪክን እንቃኛለን። አብሮን ይሁኑ። አበበ ቢቂላ ናሲ 5 ቀን 1925 ዓመተ ምህረት በሻው አውራጃ ዳናባ ልዩ ስሟ ጃቶ ከምትባል ስፍራ ላይ ከአባቱ አቶ ደምሴ አለሜና ከእናቱ ወይዘሮ ውድነሽ ወንበሩ ተወለዱ። ቢቂላ የሚለው የአባት ስም መጠሪያ ያገኘው ግን ከእናቱ የመጀመሪያ ባልና ካሳደጉት አቶ ቢቂላ ነው። ወጣቱ አበበ እንደ አካባቢው ልምድ በእረኝነትና በትምህርት ተሰማርቶ በ12 ዓመቱ የቄስ ትምህርቱን አጠናቀቀ። በዚህ በጨቅላ ዕድሜው ስመጥሩ የገና ተጫዋች እንደነበረ ይነገርለታል። በ1944 ዓመተ ምሕረት አዲስ አበባ ሄዶ በክቡር ዘበኛ በወታደርነት ይቀጠርና በገና ጨዋታና በስፖርት እየዳበረ ቆየ። ወዲያው በ1946 ዓ ም የልጆቹን እናት ወይዘሪት የውብ ዳር ወልደ ጊዮርጊስን አገባ። በህዳር ወር 1948 ዓመተ ምህረት በ16ኛው የሜልቡራን ኦሎምፒክ ላይ የተሳተፈውን የኢትዮጵያን ቡድን ለመቀበል በተደረገው ሰልፍ ላይ ከጀርባቸው ላይ የሀገራቸው ስም የተጻፈበትን መለያ ልብሳቸውን ለብሶ አገራቸውን ወክሎ የተወዳደሩትን ወጣቶች ባየ ጊዜ ምን ያህል ኩራት ስሜት እንደተሰማውና ያን ጊዜም እሱም እንደነሱ ለመሳተፍ እንደወሰነ ይጠቀሳል። በዚህ ዘመን አበበ በብሔራዊ የሰራዊት እርስ በርስ ውድድር ላይ ተሳትፎ በ5000 ሜትርና በ10000 ሜትር ሩጫ የብሔራዊውን ክብረ ወሰን የያዘው የጊዜያዊ የስፖርት ጀግና ዋሚ ብረቱ እና አበበ በማራቶን ውድድሩ ሲጋጠሙ አመልካች ህዝቡ ዋሚ ያሸንፋል ብሎ ነበር የሚጠብቀው። ከጥቂት ኪሎ ሜትሮች በኋላ አበበ በቂላ የተባለ ያልታወቀ ወጣት የተባለ ያልታወቀ ወጣት ቀን ሙሉ ሩጫውን እየመራ እንደሆነ ህዝቡ በሬዲዮ ሰማ። አበበ በቀላሉ ይህንን ውድድርም አሸነፈ። የዋሚንም የ5 ሺህና የ10 ሺህ ሜትር ክብረ ወሰን በመስበር እየታወቀ መጣ። በዚህ ሁኔታ ነው አበበ ለ1992 ዓ.ም ምህረት የሮም ኦሎምፒክ በተወዳዳሪነት የተመረጠውና ከአራት ዓመት በፊት ያንን የአገሩን መለያ ልብስ በዓለም አቀፍ ውድድር ላይ ለብሶ ለመሳተፍ ያለ ሕልሙን እውን ያደረገው። በጦር ካምፕ ውስጥ አበበ የሚያደርጋቸውን ልምምዶችና ውድድሮች በጥሞና ይከታተሉ የነበሩት ስዊድናዊ አሰልጣኝ ኦኒኒስካንን የአበበን ችሎታ በመገንዘባቸው ከሌሎች አትሌቶች ጋር ተቀላቅሎ ልምምድ እንዲሰራ ያደረጉትና የሮም ኦሎምፒክ እስኪ ቀርብ ድረስ በሚል ከ2000 ሜትር በላይ ከፍታ ባላቸው ተራራማ ቦታዎች ላይ የመሮጥና የ500 ሜትር ተደጋጋሚ የፍጥነት ሩጫ ልምምዶችን እንዲሰሩ ያደርጓቸዋል። ታላቋን ሮማን የወረረው ብቸኛ ወታደር አገራቸውን ወክሎ በዚህ ውድድር ላይ ለመሳተፍ ከአሰልጣኙ ጋር ወደ ሮም ካመሩት የኢትዮጵያ ተወዳዳሪዎች መሃል ለማራቶን ሩጫ የተመረጡት አበበ ቢቂላና አበበ ዋቅጅራ ነበሩ። ውድድሩ አንድ ወር ሲቀረው እዚያው ሮማ ከተማ ውስጥ ሲሰለጥኑ የቆዩት ሁለቱ አበበዎች የሩጫውን መንገድ በጥንቃቄ እንዳጠኑና ሲሮጡም በባዶ እግሩም በጫማም እንደተለማመዱ አበበ በጫማ ሲሮጥ በአምስትና በስድስት እርምጃዎች ስለሚዘገይ ሁለቱም በባዶ እግራቸው እንዲሮጡ መወሰኑን አሰልጣኙን ኒስካን ከውድድሩ በኋላ አኗል ማጋዚን 1960 ለተባለ መጽሔት የተናገሩት ያሳያል። ኒስካን ሩጫው በማታ ሰዓት ስለሚካሄድ የሞቆ የመንገድ ሬንጅ እንደማይጎዳቸውና ከውሳኔውም በኋላ ውስጥ እግራቸው እንዲጠነክርም ኦሎምፒክ መንደሩ ውስጥ ሁሉ በባዶ እግራቸው እንደነበር የሚሉት ይነግሩናል። በዚህ መጽሔት ላይ ዋቢ ብረቱ የተዘጋጀውም የተመረጠውም ለ10000 ሜትር ሩጫ ውድድር እንደነበረና ለኦሎምፒኩ ዝግጅት በሚያደርጉበት ጊዜ በእርሱ ውሳኔ ከስልጠና ጣቢያዎች እስከ አዲስ አበባ ድረስ በአንድ ቀን 100 ኪሎ ሜትር በመሮጥ በመታመሙ ከቡድኑ እንደወጣ ይነግሩናል። አሰልጣኙ ኒስካን ሁለቱን ኢትዮጵያውያን ሯጮች የጊዜውን ምርጥ ማራቶን ተወዳዳሪዎች የሞሮኮ ራዲቤን ሰላም የኒውዚላንዱ ባርማጊ፣ የሶቪየቱ ኮንስታንቲን ቮርቢዮቭ እና በወቅቱ የማራቶን ክብረ ወሰን ባለቤት የነበረው ሴርጊያ ፓፖቭ እና የብሪታንያ ተወላጅ ዴኒስ ኦግራማን እንደሆኑ በጥብቅ አስጠነቷቸዋል። ራዲ የለ ራዲ ይለብሳል የተባለው የመለያ ቁጥር 26 መሆኑን ያጠናው አበበ ውድድሩ ላይ ያንኑ ቁጥር ለመለየት ሲፈልጉ ራዲ በሺህ ሜትር ውድድር ላይ ለብሶ የነበረውን መለያ ለብሶ ኖሮ አጠገቡ ሲሮጥም አላወቀውም። አበበ በውድድሩ ላይ ከ20 እስከ 30 ኪሎ ሜትር ላይ ባሳየው ፍጥነት አብዛኞቹን ባላገሮቹን ጥሎ ሲሄድ የቀረው ራዲ ብቻ ነበር፣ እሱም ብዙ አብሮት አልቆየም። አበበ ድሉን ከተቀዳጀ በኋላ ሲናገር ተማው ክልል ውስጥ ስገባ! ኋላዬ የምሰማቸው ኮቴዎች እየቀነሱ መጡ፣ የጥነትም ሲጨምር እስከናካቴው ድምፅም አልነበረም። ለአንድ ሰዓት ሙሉ ኮቴዎች ካካታ ሳዳመጥ ከቆየሁ በኋላ አሁን ጸጥታ ሲሰፍን የተከተለኝ እንዳለ ለማየት ፊቴን ማዞር አስፈላጊ አልነበረም ብለዋል አበበ። አስተሳሰቡ ጣዲ እስከሚያጋጥመው ድረስ ጉልበቱን ለመቆጠብ ስለነበረ፣ በዚህ ምክንያት ባይሆን ኖሮ ክብረ ወሰኑም በተሻሻለ ውጤት ይሰብር እንደነበር ሚስካን ጥርጣሬ እንዳልነበራቸውም ገልጸዋል። ሆኖም አበበ ቢቂላ ውድድሩን በ2 ሰዓት 16.2 ሴኮንድ በማገባደድ የዓለምን ክብረ ወሰን ሰብሮ ወርቅ አገኘ። ራዲ ሁለተኛና በአርማጊ ሦስተኛ ወጡ። የጣሊያን ጋዜጦች በነጋታው ያወጡት ጋዜጣ ዳግም እጅግ ያስደንቃል። ኢትዮጵያን ለመውረር የጣሊያን ሀገር ወታደር ሁሉ አስፈልጎ ነበር፣ ኢትዮጵያ ግን አንድ ወታደር ብቻ ልካ ድፍን ሮማን ወረረችው የሚል ጽሑፍ ይዞ ወጥቶ ነበር። ለመጀመሪያ ጊዜ በኦሎምፒክ ውድድር አሸንፎ የወርቅ ሜዳሊያ የወሰደ ጥቁር አፍሪካዊ አበበ ቢቂላ ነው። ይህም አጋጣሚ ለብዙ ጥቁር አፍሪካውያን በዓለም አቀፍ ውድድር እንዲሳተፉ በር ከፍተዋል። የአበበ ቢቂላ ዝናም ከዓለም ጫፍ እስከ ጫፍ ተዳረሰ። የአበበ ቢቂላ አዲሱ የዓለም ክብረ ወሰን በሰዓት 15 ደቂቃ 162 ማይክሮ ሰከንድ። ሴርጊያ ፖፖቭ አርጌው የዓለም ክብረ ወሰን 2 ሰዓት 15 ደቂቃ 17። አበበ ከዚህ ውድድር በኋላ ወደ ኢትዮጵያ በተመለሰ በሁለት ወሩ በክቡር ዘበኛ ሰራዊት ዋና አዛዥ ብርጌድ ጄኔራል መንግስቱ ነዋይና በወንድማቸው ግርማሜ ነዋይ ጠንሳሳ የተካሄደው 1996 ዓመተ ምሕረት የታሕሳስ ግርግር መፈናቀል መንግስት ሙከራ ሲከሽ የሰራዊቱ አባል የነበረው አበበ ከሌሎች ወታደሮች ጋር በመጠርጠር ለጥቂት ጊዜ ታስሮ ነበር። ከታሕሳስ ግርግር በኋላ እስከ ጥቅምት 1994 ዓ.ም ድረስ አበበ በግሪክ፣ በጃፓን በማራቶን ተወዳድሮ በሁሉም አንደኛ በመውጣት አሸንፏል። በሚከተሉት ሁለት ዓመታት ግን በማናቸውም የዓለም አቀፍ ማራቶን ውድድር ላይ ሳይሳተፍ ቆይቶ በመያዛ 995 በቦስተን ከተማ በተካሄደው ማራቶን ላይ ተሳትፎ አምስተኛውን ሆኖ የጨረሰው በሐምሌ ወር 996 ዓ ም አዲስ አበባ ላይ የተካሄደው የኢትዮጵያ የኦሎምፒክ ማጣሪያ ውድድር በበአሸናፊነት በሁለተኛ ደረጃ ደግሞም ወልዴና ሶስተኛ የወጣው ደምሴ ወልዴ ወደ ቶኪዮ እንደሚጓዙ ሲረጋገጥ በመላው ዓለም ኢትዮጵያ አንድ ብቻ ሳይሆን ሶስት ኃይለኛው ተወዳዳሪዎች እንዳላት ተሰማ። 18ኛው የቶኪዮ ኦሎምፒክ ሊኬድ 40 ቀናት ሲቀረው አበበ በቂላ በማራቶን ውድድር ልምምድ ላይ ነበር። በልምምዱ ላይ እያለም ሕመም ቢሰማው ሕመሙን ችላ በማለት ልምምዱን ቀጠለ። ነገር ግን በልምምዱ ላይ ራሱን ስቶ ይወድቅና አንስቶ ወደ ሆስፒታል ሲወስዱት ሕመሙ ያበጠ የትርፍ አንጀት ሆኖ ተገኘ። ወዲያው ቀዶ ጥገና ተደረገለት። ለጥቂት ቀኖች ካገገመ በኋላ ሆስፒታሉ ቅጥር ግቢ ውስጥ በምሽት ልምምዱን ቀጠለ። አበበ ቢቂላ የኢትዮጵያ የኦሎምፒክ ቡድን ጋር አብሮ ወደ ቶኪዮ ሲጓዝ በርትቶ ይወዳደራል ብሎ ያሰበ ሰው አልነበረ። አበበ ግን ጫማ አድርጎ በዚህ ማራቶን ውድድር ጥቅምት 11 ቀን ከአርባ አንድ አገሮች ከተወጣጡ 79 ተወዳዳሪዎች ጋር ለአበበ ቢቂላ ምንም አዲስ ዘዴ አላስፈለገውም። አሰልጣኙ ሆነን ይስካነን እንደ ሮማው ኦሎምፒክ ከፊት ከሚመሩት ቡድኖች ጋር እስከ 20 ኪሎ ሜትር ድረስ አብሮ እንዲሮጥና ከዚያ በኋላ ውድድሩን እንዲመራ መከሩት። በዚህ እቅድ መሰረት ሮጠ። በኋላ ፍጥነቱን በጥንቃቄ ቀስ በቀስ እየጨመረ ሄደ። በ15ኛው ኪሎ ሜትር ላይ አብሮት የነበሩት የአውስትራሊያን ካላሪክ እና የአይርላንዱ ጃምስ ኦጋን ብቻ ነበሩ። አበበ ቢቂላ ቀዶ ጥገናውም ሆነ በሞቃታሞ የአየር ሁኔታ ምንም ዓይነት አልታየበትም። እንዲያውም ሲሮጥ ለሚመለከተው መሬቱ በላይ የሚንሳፈፍ ይመስል ነበር። አሰልጣኙ ሁኒ ኒስካነንን ትንሽ ጉልበት በመጠቀም እንዴት መሮጥ እንዳለበት ያስተማሩትን አበበ ቢቂላ በተግባር ላይ ሲያውለው እና ሩጫው ምንም አይነት ጥረት የማያስፈልጎ ያስመስለው ነበር። አበበ ቢቂላ በኦሎምፒክ ስታዲዮሙ ውስጥ የገባው ብቻውን ነበር። በዚያም ይጠባበቅ የነበረው ብዙ ሺህ ተመልካች ከፍተኛ ሁኔታ አድናቆቱን ገልጾለታል። በዚህ ውድድር ላይ የራሱን ክብረ ወሰን በድጋሚ በመስበር አሻሽሎታል። አዲሱ ክብረ ወሰንም ለሰዓት ከ12 ደቂቃ ከ11 ነጥብ 2 ሴኮንድ ነበር። ውድድሩም እንደጨረሰ ውድድሩንም እንደጨረሰ ምንም አይነት ድካም አልታየበትም። እንዲያውም ገና ሊሮጥ የሚሰናዳ ነበር የሚመስለው ተመልካቹን በጣም ያስገረሙ ውድድሩ ምክንያት ጡንቻቸውና መገጣጠሚያቸው እንዳይተሳሰሩ የተለያዩ የሰውነት ማማሟቂያ ስፖርቶችን ሲሰራ መልከታቸው እንዲሁም እርጋታውና ቅልጥፍናው ነበር። አበበ ከውድድሩ በኋላ ተጠይቆ ሲመልስ፣ ሌላ 10 ኪሎ ሜትር ጨምሮ መሮጥ ይችል እንደነበር ተነግሯል። ደምሴ ወሌ በ10ኛ ደረጃ ሲጨርስ አሞ ወሌ ግን 15 ኪሎ ሜትር ላይ አቋርጦ ከውድድሩ ወጣ። አበበ ከሮሙ ድል አራት ዓመት በኋላ ቶኪዮ ድሉን ሲደግም ኦሎምፒክ ብቻ ሳይሆን የዓለምንም ክብረ ወሰን መስበር ችለዋል። ከእርሱ በፊት ምንም ያልፈጸመውን ከእርሱም በኋላ ለ16 ዓመታት ማንም ያላደረገውን የኦሎምፒክ የማራቶን ሁለት ጊዜ አከታትሎ የመውሰድ ግሉ ገድልንም ፈጽመዋል። ያውም ብቻ አይደለም። በአሸናፊነት የገባበት ሰዓትም እጅግ በጣም ፈጣንና በእንግሊዛዊው ባዜል አቴሊያ በሁለት ሰዓት 13 ደቂቃ 55 ሰኮንድ ተይዞ የነበረውን የዓለም ክብረ ወሰን በ1 ደቂቃ 43 ከሌሊት ሰከንድ የሰበረበት ነው። እንደ በረዶ ነጫጭ ጥርስ አብቅሎ ይቆረጣጥማል ሰዓት እንደቆሎ ብሎ በወቅቱ የኢትዮጵያ ኦሎምፒክ ኮሚቴ ዋና ጸሐፊ የልዑካኑ መሪ የነበሩት አቶ ይድነቃቸው ተሰማ 1991 እስከ 1999 እንዲቀኙለት አድርጎላቸዋል። ቻርሊ ሎቬት ማራቶን በኦሎምፒክ በሚለው መጽሐፍ ላይ ስለ ቶኪዮ ውድድር ሲዘግብ ግማሽ ሩጫውን እንዳገባደደ በአምስት ሰኮንድ ልዩነት ይመራ ነበር ይላል ሎቪት። የክፍለ ዘመኑ ሯጭ ብዙ ታሪክ የተጻፈለትና የተወራለት ውድድር ነው ሲል አበበ በቂላን ዳግም ውድድር የማይገኝለት እውነተኛ የማራቶን ሯጭ መሳሌ ነው ይለዋል። ሪቻርድ ቤኒዮ ዳግም የማራቶን ጌቶች በሚል መጽሐፍ አበበ ቢቂላ ውጮ ምንም አይነት ጥረት የማያስፈልገው ያስመስለዋል ብለታል። አበበ ቢቂላ ሲያዩት ረጅም ቀጠን ያለ በቀላሉ ተሰባሪ ይመስላል፣ ነገር ግን ከሚገባው በላይ ጠንካራ አትሌት ነው ይለናል። አበበ ቢቂላ ማናቸውንም የማራቶን ሩጫ ተወዳዳሪ ሊሆን የሚገባው ምሳሌ ነው ብለዋል። ቀጥለውም አበበ ቢቂላ ፈጥሮ ካፈራቻቸው ምርጥ የዓለማችን አትሌቶች አንዱ ነው ይለናል። በዚህም በቶኪዮ ድል የተነሳ ለሁለት ጊዜ የኦሎምፒክ ማራቶንን ያሸነፈ ብቸኛ አትሌት አድርጎታል ይላል። አበበ ቢቂላ ሁለተኛው ወርቅ ይዞ ወደ ኢትዮጵያ ሲመለስ የአዲስ አበባ ሕዝብ ተገልብጦ ወጥቶ የጀግና አቀባበል ካደረገለት በኋላ ንጉሠ ነገሥቱ የሻምበልነት ማዕረግና አዲስ ቮልስ ሸለሙት። አዲስ አበባ ህዝብ ተገልብጦ ወጥቶና የጀግና አቀባበል ካደረገለት በኋላ ንጉሠ ነገሥቱ የሻምበልነት ማዕረግን አዲስ ፉል ሸለሙት። በሜክሲኮ ከተማ የተካሄደው 19ኛው ኦሎምፒክ ውድድር ከጀመሩ በፊት አበበ በ1997 ዓመተ ምህረት እና በ1998 ዓመተ ምህረት ሶስት ማራቶኖች ላይ ተሳትፎ ሶስቱንም አሸንፏል። በሰኔ ወር 1996 ዓመተ ምህረት እግሩ ላይ በደረሰበት ጉዳት ምክንያት ዝግጅቱን እንዲያቋርጥ ተገዶ ነበር። ሜክሲኮም ሲገባም እግሩ ላይ የደረሰው ጉዳት አልተሻለውም ነበር። ውድድሩ የሚሄድበት ቦታ ከፍቶ አበበ ቢቂላ ከለመዶ በአንድ ሺህ ጫማ ከፍታማ ቢሆንም የአበበ ግምት ግን ሌሎች አትሌቶች ይልቅ ይህ ከፍታ ለእኔ ይጠቅመኛል ብሎ ነበር። ማራቶኑ ውድድር እሁድ ጥቅምት አስር ቀን ሺ ዘጠኝ መቶ ዘጠና ስድስት ዓመተ ምህረት ሲጀምር አርባ አንድ አገራት የተውጣጡ ሰባ አራት ሯጮች ተሰልፎ ነበር። ኢትዮጵያን በቶክዮ የማራቶን እንደተደረገው በሜክሲኮም ከአበበ ጋር ሦስት ሯጮችን አሰለፈች። አሞ ወልዴ እና ገብሩ ወልዴ ሌሎች ተሳታፊዎች ነበሩ። አበበ ውድድሩን ጀምሮ ከፊት ከሚመሩት ጋር እስከ አስራ ሰባተኛ ኪሎ ሜትር ድረስ ከሮጠ በኋላ የእግሩ ህመም ስለጠናበት አብሮት የነበረው ማሞ ወልዴ ባለመገመቱና ባላሰበው ሰዓት በጆሮ ጠምዘግዝጎ የገባውን የአበበን ቃላት ማመን አቃተው። እንደ መደንገጥ ብሎ ምን አልከኝ በማለት ጠየቀው። አበበም የማሞን መደናገጥ ስላ ስለተገናዘበ እንደ ማባበል አይነት አለና፣ ይዘው ታሸንፋለ። ያልቻልኩም የእግሬ ወለምታም በጣም ተሰምቶኛል የማላውቆ ስሜት እየተሰማኝ ነው። ለዚህ አደራዬን ተቀበለኝ። ኢትዮጵያ ህዝብ ይጠብቀናል። የስላልቻልኩ አንተ ቀጠል። የኢትዮጵያ አምላክ ይከተለ አለው። በኋላ አስፋልት ዳር ወደቀ። እውነትም በጣም ታምሟል። ወደ አበበ ሜክሲኮ ሆስፒታል በአስቸኳይ ተወሰደ። የአበበ አለመጨረሽ የአበበ አለመጨረሽ ሲሰማ አልደነገጠ ኢትዮጵያዊም ሆነ የአበበ አድናቂ አልነበረም። ታውን ታዋቂው ጋዜጠኛ ሰለሞን ተሰማ እንዲሁ ሲል ገልጾት ነበር። ያበበም መውጣት ስሰማ ማሞን ለማበረታታት የጮኩት ጮት ድምፄን ሶስት ቀናት ያህል ዘግቶት ነበር ብለዋል። በዚህ ውድድር ገብሩ ማራዊ ስድስተኛው ሆኖ ሲገባ በበቢቂላ ጋር አብሮ የተጓዘው ማሞ ወልዴ አሸንፎ ለኢትዮጵያ ሦስተኛውን የማራቶን ወርቅ ተቀበለ። ማሞ ወልዴ ከውድድሩ በኋላ ዳብራራው አበበ ቢቂላ በሕመም ምክንያት ባያቋርጥ ኖሮ ያለምንም ጥርጥር ያሸንፍ ነበር ብለዋል። አበበ ቢቂላ ዚም በኋላ ውድድር አላደረገ። አበበ ቢቂላ 1991 ዓመተ ምህረት ሽልማት የተሰጠውን ቮልስን መኪና አዲስ አበባ ውስጥ ሲነዳ አደጋ ደርሶበት ከወገቡ በታች ሽባ ሆነ። ንጉሰ ነገስቱ ለሕክምና ወደ እንግሊዝ ሀገር ልከውት በታወቆ የስቶክ ማንዴቪል ሆስፒታል ሲረዳ ቢቆይም ተሽከርካሪ ወንበር የማይላቀቅ በመሆኑ የሚወዳት ሀገሩ ኢትዮጵያ በቀሬዛ ተመለሰ። አዲስ አበባ ቦሌ አውሮፕላን ማረፊያ ሲደርስ ቤተሰቡ ወዳጆቹና ደጋፊዎቹ አቀባበል አደረጉለት። በብዙ የሚቆጠሩ ኢትዮጵያውያን በየመንገዱ ዳር ተሰልፈው እያጀቡ ተቀበሉት። አደጋው በኋላ እነኛ ዓለምን ያስደነቁ እግሮች ሁለተኛ አልተራመዱ አሰልጣኙ ሁኔ ኒስካንን አሰልጣኙ ሁኔ ኔስካን ቀስቲ ላማ ውድድር ውስጥ እንዲሳተፍ ሲመክሩት ነበር። በተሽከርካሪ ወንበር ላይ ሆኜ አራቱንን አሸንፋለሁ እያለ ይቀልድ ነበር። ሆኖም ካደጋው በኋላ ስቶክማን ዴቪል አካላቸው በጎደለ ሰዎች ስፖርት ውስጥ በዚህ የቀስቲላማ ውድድር ላይ መሳተፍን በላይ መልካም ውጤት የሚያመጡ ሰዎች ሳዛኝ አደጋ ያጋጥማቸዋል። በእግዚአብሔር ፍቃድ የኦሎምፒክ ማራቶንን ለማሸነፍ በቃው። እንዲሁም በእግዚአብሔር ፍቃድ የመኪና አደጋ ደረሰብኝ። ድሉን እንደተቀበልኩ ሁሉ እንዲሁ መከራውን መቀበል አለብኝ። ሁለቱም የህይወት ሁኔታዎች ስለሆኑ በጸጋ ተቀብዬ ህይወቴን በደስታ መኖር ነው ያለብኝ ብለዋል። የሁለቴው የኦሎምፒክ ማራቶን አሸናፊና ማራቶን ክብረ ወሰን ባለቤት ሻምበል አበበ ቢቂላ 1994 ዓ.ም በተካሄደው ሃያኛ የሙኒክ ኦሎምፒክ ውድድር ላይ በልዩ እንግዳነት ተጋብዞ በተሽከርካሪ ወንበሩ ላይ ተቀምጦ ውድድሩን ይመለከት ነበር። ማራቶኑን ውድድር ያሸነፈው ፍራንክ ሾርተር ሽልማቱን ከተቀበለ በኋላ በቀጥታ ወደ አበበ ቢቂላ በመሄድና እጁን በመጨበጥ ያለውን ፍቅርና ክብሩን ገልጾለታል። ሻምበል አበበ ቢቂላ ሮምን የወረረው ብቸኛው ወታደር የተወለደ በ41 ዓመቱ የሜክሲኮን ሩጫ አቋርጦ መንገድ ዳር በወደቀ በ6 ዓመቱ 15 ቀን 1996 ዓመተ ምህረት የህይወት ትግሉን ጨርሶ ከዚህ ዓለም በሞት ተለየ። ከተወዳደረባቸው 15 የማራቶን ውድድሮች 12ቱን በአንደኝነት የጨረሰው ኢትዮጵያዊ ጀግና ጉዞውን አከተመ። አበበ አዲስ አበባ በቅዱስ ዮሴፍ ቤተክርስቲያን ሲቀበር አጼ ኃይለሥላሴ በተገኙበት ዘመዶቹ፣ ወዳጆቹና አድናቂዎቹ ጋር በብዙ ሺ በላይ የሚሆኑ ህዝብ ተሰብስቦ ሶሪ እየተለቀሰ የመጨረሻ ስንብት አድርጎለታል። እለቱም በመላው ኢትዮጵያውያን ያዘን ቀን ሆኖ እንዲውል ተደርጓል። አበበ ሲናገር እኔ ዓለም ሁሉ እንዲያውቁ የምፈልገው አገሬ ኢትዮጵያ ሁል ጊዜ የምታሸንፈው በቆራጥነትና በጀግንነት ነው። ሮማን ካሸነፈ በኋላ መልካም ውጤት የሚያመጡ ሰዎች አሳዛኝ አደጋም ያጋጥማቸዋል። እግዚአብሔር ፍቃድ የኦሎምፒክ ማራቶንን ለማሸነፍ በቃው። እኔ ዓለም ሁሉ እንዲያውቀው የምፈልገው አገሬ ኢትዮጵያ ሁል ጊዜ የምታሸንፈው በቆራጥነትና በጀግንነት ነው። ሮማን ካሸነፈ በኋላ አሳዛኝ አደጋዎች ያጋጥማቸዋል። በእግዚአብሔር ፍቃድ የኦሎምፒክ ማራቶንን ለማሸነፍ በቃው። የታዋቂው የአበበ ቢቂላ ታሪክ ይህንን ይመስላል። እንዲህ አይነት ታሪኮች እንዲደርሶት ካስ ሚዲያን ሰብስክራይብ አድርጎ።